ሰላም! ለእናንተ ይሁን። ዛሬ እነ ወንድማችሁ ፕሮፌት ኤልያስ ለየተባለ መንገድ መጥቻለሁ። እግዚአብሔር ይባርካችሁ። ዛሬ የሚያስተምራችሁ የእስራኤል አመጣጥና የአይሁድ አመጣጥ ነው። ብዙ ጊዜ አይሁድና እስራኤልን ሰው ለይቶ ለማወቅ የሚቸገር ነገር ስላለ ባጭሩ ጌታ መንፈስ ባስረዳኝ ባስተማረኝ መሰረት እናንተን አስተምራችኋለሁ። እናንተ ግን ሼር ኮፒ ሊንክ ዲዩት በማድረግ እንድትተባበሩልኝ በጌታ በወንጌል አሁን በሚያስተምረው በወንጌል ፍቅር ይለምናቸዋለሁ። እሺ የእስራኤል አመጣጥ ብለን እንጀምርና እስራኤል የሚለው ስሙ ለመጀመሪያ ጊዜ የተጠቀሰው በዘፍጥረት ምዕራፍ 32 28 ነው። እግዚአብሔር ያይቆብን ስም ሲለውጥ ነው እስራኤል የሚለው ስም የመጣው። ከእንግዲህ ስሜ እስራኤል እንጂ ያይቆብ አይባልም ከእግዚአብሔርም ከእግዚአብሔር እና ከሰው ጋርም ታግለ አሸንፋለና የሚል ቃል ዘፍጥረት 32 28 ላይ እናገኛለን። ስለዚህ እስራኤላውያን በመጀመሪያ ለመጀመሪያ የተጠቀሰው አንዱን ሰው ማለትም ያይቆብን እግዚአብሔር ሲቀይር ማለት ነው። ባጭሩ እስራኤል ማለት የያይቆብ ዘር አስራ ሁለቱ ነገድ ማለት ነው። ስ ወደ አይሁድ አይሁዳዊ አመጣጥ እንሻገር። አይሁዳዊ የሚለው ቃል የመጣው ከአስራ ሁለቱ የያይቆብ ቅድም የያይቆብ ወይስ የእስራኤል ልጆች አንዱ ከሆነው ከይሁዳ ነው። እንደምታውቁ አስራ ሁለቱ ነገዶች አሉ። እነዚያም ነገዶች የጋድ፣ የአሴር፣ የኔፍታለም፣ የቢንያም፣ የይሁዳ ነገድ እየተባሉ ራይ ምዕራብ ሰባት አካባቢ ታገኛላችሁ። አስፈላጊ ከሆናችሁ ደርሳችሁን ሰው አስፈላጊ ነገር ስለሆነ ማንበብ ትችላላችሁ። ከዛ የመጣ ሲሆን አይሁዳዊ የሚለው ቃል የመጣው ከአስራ ሁለቱ የያዕቆብ ወይስ የእስራኤል ልጆች አንዱ ከሆነው ከይሁዳ ነው። የንጉሱ ሶሎሞን የግዛት ዘመን በኋላ የእስራኤል አንድነት ያለው መንግስት ለሁለት ተካፈለ ይሏል ዘመናዊ መንግስት እና ደቡባዊ መንግስት ብዬ እዚህ ጽሁፍ ላይ ማስቀምጫለሁ አለው በደምብ ጽሁፉን እያያችሁ ከዘን ዘመናዊ መንግስት ላይ አስር ነገዶች ተካፍሎ ቀሩ እናኚህ ደግሞ አስሩ ነገዶች እስራኤል ይባል እንደነበር የተለያዩ ጻፊዎች ይናገራሉ። ደቡባዊ መንግስት ላይ ደግሞ ተካፈሉ የቀሩት ተካፍሎ የቀሩት ይሁዳና ቢንያም ተብሎ ተጠሩ ከደቡብ መንግስት ይሁዳ የመጡ ሰዎች ወደ ይሁዳ የመጡ ሰዎች አይሁድ ወይስ ይሁዳ በመባል ይታወቁ እንደነበር ይናገራል። ለምሳሌ በሱሳ ግንብ ውስጥ ማለት ነው ውስጥ መርዲኮስ የሚባል አንድ አይሁዳዊ ነበር። አስቴር ምዕራፍ ሁለት አምስት እንደሚታወቁ አይሁዳዊ ይባል እንደነበር ይናገራል። በአጭሩ አይሁዳዊ